ኢትዮጵያ ያሉት ብታይ ክርስቶስን በጣም ነው የሚያሳዝኑት። ባሏን የፈታች ሴት አለች። እኔ መታ ስታወረኝ በጣም ያሳዘነች ባሏ ፈታት። በዚህ ምክንያት ማለት ነው። እንዴት ይንር ባል የለም፣ ብር አንስተሽ ትሰጫለሽ ብሎ ፈታት። በቃ አስቢሌባሽ ሆን እንዴት አለ። ጭራሽ አላዘንላት። አረ ምን ያዝንላታል። እኔ ምን ቃለ አልጠየቅኳ። ነገር ሊፈጠር ይችላል ሳታማክር ከሰጠች በራሷ ማማከሯ ጥሩ ነው። ሳታማክር መስጠት አልነበርባት። ሳታማክር ነው እሷ እንግዲህ ይለፍብኝ ብ ይለፍልኝ ብላ እንደኔ ያለፈባት። ቆይ ቆይ ፋሲካ፣ እኔ በጣም ብዙ ሰው አምኖ የሚሸወድ ሰው ምን አይነት ችግር አለበት መሰለህ? አያምንም ለካ። አሁን ለምሳሌ መሰረክሽን መቼ ነው ያመንሽው አንቺ? እኔ መሰረቄን ያመንኩት ከሶስት ቀን በኋላ ነው ሐሙስ ሰምቼ ሐሙስ የሰማው ግን ወደቁ መጀመሪያ ያሉ አነሱ ደግፈውን ያነሱኝ፣ አስተኙኝ፣ ውሃ ረጭተው ብኝ ነቀዋሉ። ከዛን ስነሳ ብንን ስል ኢሚዲየት ሊያረግኩት ልጄ ና አገላብጭ ያየሁት እሷ ጋር ድሮ ነበር እና ኮላሊቷ አለ የለም እሱን ልክ ቼክ ሳደርግ፣ እሱን ቼክ ካረክ በኋላ ነፍሴ መለሳለች። ማረምን አይ፣ እንትንሽ ያሳዝናል። ለምን ልጅሽን እሷ ጋር ስለምታስቀምጪ ነው ነ ከዛ በኋላ በስመ አምተኛው እስከ ቅዳሜ ጠዋት እየተኛው በ ደስ ቲክቶክ አላይ ምን አላይ። የሆነ እንዴት ነው መሀል መንገድ ላይ ይሄድ የሆነ ሁሉም ሰው ተሰብስቦ እያየሽ ራቁትሽን ስትቆሚ እንደዛ አይነት ስሜን ነው የሚሰማኝ እና ይበርደኛል። ተኛለው፣ እበላለው። አይገልጸውም። ጅብ ነው ያደረገኝ። ከዚ ልክ ሰው ያንን ነገር ሲያነሳብኝ ሮጭ ክላስ ገብቼ ዘግቼ እተኛለሁ። ምንም መስማት አልፈልግም። ስለሷ ማመን ስላልቻልኩ ማለት ነው። ቅዳሜ ወደዚህ አልመጣሁም። ኤርፖርት ውስጥ አራት ሰዓት በረራ ኦሰሶቹ ተጨነቁ። በቃ ተጨነቁ። ልክ እንደምጥ አሞኝ ሆዴ መድኃኒት ይሰጡኛል፣ ግማሹ ሻሽ ያስርልኛል። አመመኝ፣ በቃ አመመኝ። ቃጥ ሆነብኝ። ታውቂያለሽ? ከአመመኝ ልክ እዚህ ዱላይ ነበር አዎ ቅዳሜ ልከሳት አሳት ማለት ነው። ሂጂ ሂጂ ብለው ትኬት ቆርጦ መጥቼ ከዘስ ጠዋብ የተኛው ቅዳሜ የተኛው ሰኞ። ከዛ ትንሽ ትንሽ መንቃት ጀመር ትንሽ ትንሽ መንቃት ጀመር። ከዛን ይ ሰው ይሰድበኛል፣ ሁሉም ቤት አጀንዳ ያደረጉኛል፣ ሰው ሼር ያደረግልኛል። አያለው አያለው መጨረሻ ቀን እንትና ማን ነበረ ስሞን ስሞን አልጠራም

ያን ቀን እንዶ በሰዓቱ ሰዓትን ማንጋብ ብችል ፖሊስ ጣቢያ መሆን ይመስለኛል። በጣም ከማበዴ የተነሳ ማለት ነው። ከዛ ነው ውሽዬ አልኩኝ፣ ለምን ብቻሽን ትነጃለሽ? አልኩ እራሴ ላይ ብሽን ክፈቺ እና ልክሷን እንደምትሄድብሽ አንቺ ምሄጅ ይባታል ማለት ማስያዣው አላደረኩም። ስጋ ውሃ የለም ቤት ውስጥ ጭላጭ ጭላጭ ውሃ ነው ያለው። ደረደርኩ እና እሱን እየጠጣሁኝ ያዝበለው አልኩኝ እኔ ክርስቶስ ምስክር ነው። በማግስቱ ሳይ እኔ አፈርኩኝ። እኔ አይደለሁም እችን ሴትዮ አላቃትም። ይህ የሚያዘኝ አይገልጸውም። እኔ አሁን ይሄን ህዝብ በምን አይኔ ነው የማየው አልኩኝ። እንደነገጥ ስ ሺ የሚያዘኝ ከዛ በኋላ ራሴ ራሴን ላመመኝ። በቃ ምን ብዬ ነው ወደ ውጭ የምወጣው ብዬ እንኳን ልከሳት ኖርማል እኮ ነው። ምን ሆነሽ ነው? ከዛ ደግሞ ከዛ ታረቀን ነገሩም ተዘጋ ደስ አለኝ። ስለታረቀም እግዚአብሔር ይመስገን እኮ ያልኩ እንጂ ደግሜ ደጋግሜ ራሱ እንደማልደግመው አላውቅም። ይሄ ተሰጠ ሰጣየ ነው ነው ነው

ያኔ እሷ ባታ ነቃ ይኖሩ አልነቃ። ደንዝዤ እዛው ነበር የምኖረው፣ በቃ ደንዝዝ ብዬ ማለት ነው። ነቃው ከዛ በኋላ እሹ ተነሽ፣ ወደ ስራሽ ቀንቀን ስሪ፣ ማታ ማታ ደምኛልኩኝ ራሴ በቃ ወጥር፣ ያለ ክርስቶስን ወጥር፣ ሀያ አራት ሰዓት አይንሽም በጨውታ ጥበል። አንቺ ጎበዝ ነሽ፣ ማንም ይሰጥሻል፣ ወጥር ያልኩ እናትኤ ያን ቀን ደግሞ አንበሳ ወርዶልኛል ሞራል ሆኖ ነበረ። ዝድሙ ቀን አንበሳ አወረዱልሽ? ያው ውይ የአንበሳ ሲያወርዱልኝ ነው እንደሚ ተረጋልታለቅሽ ነበራ። የሆነ የተቆራረጠ ቪዲዮ አይቻለ። ያረቀስኩትማ ያኔ ነው በፊት ነው በፊት ነው። ያን ቀን አላረቀስኩትም። ያን ቀን አላረቀስኩትም። ያን ቀን እንኳ የለም እሳት ነው ያለው። እኔ ደግሞ እኮ ከሰው ጋር ስጣላ መማርዬ፣ ጉልበቴ እንቧይ ነው ታገልሽ። ብሞት እኔ ከሰው ጋር ተጣልቼ ብሞት፣ የሆነ ቃል አውጥቼ አንቺ መናገር አልችልም። ይሄ ድክመት አለብኝ። ልክ ከአንቺ ጋር ስጣላ አንቺ ተናገርሽ ነመለው ከማንም ጋር ይሁን። ያን ቀን ግን እኔ አልነበረም ማልቀስ። ስሜት ራሱ የላትም ዋንዬ። ቴንክ ዩ ሶ ማች አሬ። ያን ቀን የለም አበዱ ሐዘንም ከለከላችሁ ምናምን ብላ በጣም አሳዝናኝ ነበረ። የሆነ እንዳናያንዳን እሷን ነው በአሽሙር ተይኝ ያልኩት። እሷ እና ሌላም ነበረች ያችኛዋ። ተወችኝ እንደውም ምዝጌር ይስታ። ከዛ ለምናገር የሆን ጊዜ አዝኜ ነበር። ምክንያቱም ሰው አያድ እንትን አይላችሁም። አንዳንድ ጊዜ ሰው ውሸቷን ነው አለ። እኔ የሀገር ሲትን ያለኝ ገባሽ? እኔ ጋ የመጡ ሰዎች አይተዋል እና ቢሆን ራሱ እነሱን የማይመለከታቸው ነገር ነው። እኔ ማንንም ሰው እርዱኝ አላልኩም አልልምም። ለምን ምን ብዬ እርዱኝ እላለሁ? ራሴ በጅልነት ያደረኩትን ስህተት ሳ ጤናዬ ቢሆን ኦኬ፣ የልጄ ጤና ቢሆን ኦኬ። ግን ጤና ካለኝ ሰርቼ መልሰዋሉ። እኔ ብሩጋ አልነበረም ቅስሜ የተሰበረው፣ ወይ ብሩጋ አልነበረም ያልነበረኝ ትኩረት። እኔ እንዴት ለምን በጣም ክሎዝ ጓደኛ ነ አብረን እዚህ አብረን በቃ አብረን ነው የምንበለው እና እንዴት ያንን ክደት እንዴት እኔ ላይ ያልኩት ነው ያ ነገር ነው እንጂ ተአምር የሆነብኝ ሁሉ። አሁን ፋሲካ አሜሪካ ብትመጪ ይዝ ታዲያ አሁን ያን ተሳክቶልሽ ወደስ ዩር ፕላን ምን ነበረ ፕላንሽ? እኔ መማሪ ገና ሳልሄድ በጣም ብዙ ጭንቀት ነበረብኝ። አሁን ምን ብዬ ነው ለዚህ ህዝብ እሷን ሁላ ደውዬ እያንዳንድ ማይ ግን ምን ብዬ ነው አሁን ሄድኩኝ አሜሪካ ስላቸው፣ ድንገት አሜሪካ ሆኜ ቪዲዮ ስሰራ እነዚህ ሰዎች አይደነግጡም እላሉ። ለቲክቶክ ህዝብ ጨነቀ። ራሴን ባላቅም፣ እኔ አሁን ቢጠይቁኝ ምን ብዬ አስረዳቸዋለሁ? ስለትስቃለች። አንቺ ለምንድን ነው ለሰው የምታስቢው? ተይ ስለ ራሱ ስለኝ እኔ መንገድ ላይ እየሄድኩ መማርዬ እንደዚህ ስልክ አድርጌ ቤትዬ ክርስቶስን ትሬዲንግ ያደርጋል። ጋይስዬ አሜሪካ መጣ ወይኔ ይላል። ደንግጣችኋል አይደል እንዴት መጣች ብላችሁ። እኔ ራሱ መንገደኛ ካልቆነጠጠኝ አላምንም እላለሁ። ብቻዬን እኮ ነው ትሬሊንግ። በቀል የሆነ እንደምገባ እርግጠኛ ነበርኩ። ሀንድረድ ፐርሰንት አሜሪካን እንደመሆን እርግጠኛ ነበርኩ፣ እና እዚህ ሰው ሲጣላኝ ስመንቀዋይ አሜሪካ ስገባ

እንደምትሰራ አሜሪካ ብቻ ለግብ አላለም። ለማንኛውም ግን መጀመሪያ አሜሪካ ስትገቢ የምትናገሪው ቲክቶክ ቪዲዮ ነበር የምትሠሪው ወይስ? አዎ ቪዲዮ ነው የምሰራው። ለማን እነግርሃለሁ፣ ሲጀመር ነው የቤተሰቦቼ። እነሱ ናቸው ለኦፍኮርስ፣ ለእነሱ ነው የምነግረው ቅድሚያ ቅድሚያ። ለማንኛውም አባቴ ሞት ከእዛ ቦታ ነው ያልኩት። እናንተ አንድ ላይ። የት አልፋለሁ ብለሽ ነበር ያሰብሽው? አሜሪካ ገብተሽ የለታለው ወይ መድኃኒዓለም። አንቺ ደግሞ ማረፊያ ያሳስብሽ ለምን? ካርቶን ላይ ያልተኛ አሜሪካ ልግባ እንጂ እኔ አሜሪካ አይደል እንዴ እንዳሉ ዘመዶች ያሉት ኤርትራውያን ውሎ የግቡ ማሪ ኢትዮጵያውያን አሉ። እኔ እኮ አራት አይሆን እኮ የተላከልኝ ከአሜሪካ ሀገር ነው። አራቱም የላኩልኝ ኤርትራውያን ናቸው። ማሪ ክርስቶስን ሁለቱን ሸጭ የበላሁት ሁለቱ ይኸው አሉ። አንዱ የላይቭ የገባውበት አንዱ ይሄ አሁን አይፎን ሰቨንቲ ካላኩልሽ እያለችኝ ነው አንዷ ኤርትራዊ እህቲ ክርስቶስም። ያ አይጓችሁ ምን ማለት ነው? ቴንኪው ሶማች ኦ ዴ ቴንኪው እና አሜሪካ መጥቼ እኔ አሜሪካ መጥቻለሁ ብላቸው ሁሉም ነው ነይ ውሽዬ ብለው ክፍላቸውን የሚለቁልኝ አባቴ ሙት።

አሬ ወዱኛል። ታላቅ እኔ እኮ ማሬ ስለምን ነፃነቷንም እንድትጋ እንድትንት እንድትል እኔ ተራዬ እንሻለሁ። አንቺ ብቻ ጊዜ አገባን ብለሽ ነው ማሬ። ቤቱ አሁንም ሰው አትመኝ ይላታል። አረ በስመ አብ ክርስቶስን እኔ ግን አሜሪካ ስላሉ ላሽቃብት ሳይሆን የአሜሪካ ሰው አንቺ ልቡ ንጹሕ ነው። ሲጀመር ለራስሽ ራሱ የሆነ በራስሽ ነው እንጂ። በነገራችን ላይ አንድ ነገር ልንገርሽ፣ ሼሪንግ ራሱ ብኖር ጸባይን አሳምሬ አባቴም ምን ችግር አለው? ጸባይኛ ነኝ። ከአሜሪካ ከስር ከመሰረቱ የኖረ ሰው እና ከሌላ አገር ሙብ ያደረገ ሰው ጸባያችን በጣም የተለያየ። ጌታ ሶሊጌኔ ጌታ ከአረብ ሀገር የመጣሁት ከአረብ ሀገር ጋር ከመጡት ጋራ በጣም እንግባባለን በጣም እንትን እንቀላለዳለን። እዚህ ካሉት ጋራ ግን ብንቀለድም አንግባባው ወደ ጸር ነው የሚሄደው ነገሩ። ለምን እንደሆነ ታውቂያለሽ? ቤትዬ ለምን እንደሆነ ታውቂያለሽ? የአሜሪካ ሰው ሆደ ባሻ ነው። ቤተሰቡ ናፍቆታል። ረዥም ዓመት የቆየ ነው። ክርስቶስ ሆደ ባሻ ነው። የአሜሪካ ሰው እና እሳት ንክኪ አይወዱም እነሱ። የአሜሪካ ሰው ስትነኪው ይናደዳል። ይኸውልሽ ሲጀመር ለመከባበር ከማበረ ራሱ በሩቁ ነው አሪፉ። እኔ ሙሉ ቤት እከራየልሻለሁ፣ አንቺ ብቻ ለመግባት ያብቃሽ። ነጻ ቤቱ አሁን በመርፌ ቀዳዳ ማሪ ቤቱ መድኃኒዓለም እንግዲህ እንዳላችሁት ያልልክልሽ ኢንቪቴሽን የሚልክልሽ ሰው ያስፈልጋላገስ ምንም ኢንቪቴሽን አይደለም ትራምፕ ራሱ ቢወስደኝ ከአሁን በኋላ የሚሳካ ይመስለኝ።

አሜሪካ የሚሄድ ቀን እኮ ባዶ እግሩን ነው የሚሄደው። ለገብርኤል ስለታለኝ ስለ ነው። ከዚህ አሜሪካ እያለች ስቅ ነበር ይሄን ሙድያ። አሜሪካን ሀገርማ በጫማ ያረግጣትም ስለት አለብኝ ብዬ። ምናልባት ከሆኑ እኮ ፋሲካ ብትመጣ ደግሞ በጣም ልትጠላ ትችላለች። አሜሪካ አሜሪካ። እሷ ስራ ትወዳለቻ። ፋሲካ እኮ ስራ ሰርታ ስራ ማይሰራለሁ በእናሴ ጸባይን አሳምሬ አሜሪካን ሀገር እኮ ለወፍራም ሴቶች እኮ በሶስት እጥፍ ነው የሚከፍሉ፣ ማሬ። እንደዚህ መሰለ ውብረት በቃ ማነው፣ እንደዚህ ብሎ ሴትዮዋ፣ እንዳትሆን እንደዚህ ብሎ የሰበተችሽ። ኧረ ሰው ነው የነገረኝ፣ ድሮ ነው የነገሩኝ። ማነው ያልኩሽ እኔ ሰው ነው። ለሞራላቸው ተብሎ ሶስት እጥፍ ነው የሚከፈለው። አጣሪ ጎግል። እኔ ፕላስ ሳይዝ ሞዴል ትሆኛለሽ። አዎ እሱ ነው ህልሜ። እኔ እራሱ ኢትዮጵያ ወክዬ እኔ እራሱ ህልሜ እሱ ነው። አሁን ለመሰለሽ ከሺ ይሄን ብሬን እየጨፈጨፍኩ ልብስ የምገዛው ሞዴል መሆኔን ሰው ግሪሲዬ፣ ቴንኪ የኔ ፍቅር፣ ቴንኪው ሞዴል መሆኔን ህዝብ እንዲያገኝ ነው። ቀስ እያል ወደ ሆሊውድ እመጣለሁ አሁን ካአሁን በኋላ እኔ ውሽዬ በእንግሊዝኛ ዘፈን ነው ጠረጴዛ ላይ እየወጣው የምጨፍረው። ራሷ ራሷ ሪሃና አይታኝ የእኔ ቪዲዮ ክሊፕ ላይ መግባት አለባት እስክትል እንደዛ ነው ማደርገው። ታያለሽ፣ ደግሞ ይሳካል። ቀጥቅጬ እሰራበታለሁ። መጣሁም በክብሬ ነው የምመጣው። ካሁን በኋላ ሞዴሎኝ